የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር ነው። ዩኒቨርሲቲ ተማሪዎች ሶስተኛ ዓመት ሲጨርሱ አራተኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም እራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር ለአንድ ዓመት። በዚህ ኮቻቸውን ብቻ ከፍሎ ከዛ ሲመለሱ አራተኛ ዓመት ይሆናሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። ይህ በትምህርት ሚኒስትሩ የቀረበው ረቂቅ መመሪያ ዋነኛ ትኩረቱን የመምህራንን እጥረት በመሙላት የትምህርት ተደራሽነትን ማስፋት ቢሆንም ሌሎች ዘርፈ ብዙ ጠቀሜታዎች እንደሚኖሩ ታምኖበታል። መመሪያውን አስመልክቶ ለፋና ሚዲያ ኮርፖሬሽን አስተያየታቸውን የሰጡ የዩኒቨርሲቲ ፕሬዚዳንቶችም ተማሪ በነበሩበት ዘመን የነበራቸው ልምድ በምሳሌነት ያስታውሳሉ። ተማሪም እያለሁ የተለያዩ የኢትዮጵያ አካባቢዎችን የማየት እድል አጋጥሞኛል። ያንን እድል ያመቻቸልኝ ግን አባቴ ነው፣ ቤተሰቤ ነው። በትምህርት ሚኒስቴር ደረጃ ይሄ ፕሮግራም ወጥቶ ልጆች ከአንድ ቦታ ወደ አንድ ቦታ እየተንቀሳቀሱ ኢትዮጵያን የበለጠ እንዲረዷት እንዲያውቋት፣ ከህዝቡ ጋር እንዲተዋወቁ የሚያስችለው ነገር አይ ቲንክ ስሪል ጉድ ስታርት እኔ ጥሩ ነው የሚል ስሜት ነው ያለኝ። ለምሳሌ መቀለ ዩኒቨርሲቲ ነው የተማርኩኝ። ትግራይ ውስጥ በጣም ተዘዋውሬ ያለው፣ አማራ ክልልም እንደዛው ተዘዋውሬ ያለው፣ ወደ ደቡብም ሄጃ አለው ጥሩን ትንፈጥሮልኛል ያ ነገር ነገርና ወጥቼ ከማህበረሰቡ ጋር መኖር ምን ያህል አንድ አንድስ እንደሆን ራሱ ለማየት ይጠቅማል እና ተማሪዎቹ ሀገራቸውን የበለጠ እንዲያውቁት ምን ደረጃ ላይ እንደሆን እንዲረዱት ከልዩነታችን አንድነታችን የበለጠ ጠንካራ መሆኑን እንዲያውቁት እድል ይፈጥርላቸዋል። የትምህርት ዘርፉ ካልተሻገራቸው ችግሮች መካከል የመምህራን እጥረት ዋነኛው ነው። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት በተለያዩ አገልግሎቶች ሀገራዊ ኃላፊነታቸውን እንዲወጡ የሚያዘው ረቂቅ መመሪያው ለትምህርት ተደራሽነት ያለው አስተዋጽኦ የላቀ ሲሆን መሰል አገልግሎቶች በዓለም አቀፍ ደረጃም ቢሆን የተለመዱ ናቸው። ለሚሄዱበት አካባቢ ድጋፍ ነው። ይነው አለ እኮ አሁንም፣ ይሄ ቮለንተሪ አክቲቪቲው እኮ አለ፣ የበጎ ፈቃድ ስራዎች በክረምት ወደ ሌላ አካባቢ ሄዶ ወደ ተወለድንበት አካባቢ ሄደን ወዳደግንበት አካባቢ ሄደን ትምህርት ቤቶችን መጎብኘት ትምህርት ቤቶችን ማገዝ ምናምን እኮ አለ። ለሆነለት ሰው ይሄ በጣም ወጣቶች በተለይ ቢያደርጉት ኤክሰርሳይስ ቢያደርጉት በጣም ትልቅ እድል ነው። ለራስ ኤክስፖዝድ ስትሆን የምታገኘው እውቀት አለ ግን እዛ ቦታ ደግሞ ሄደህ የምትረዳው ነገር አለ፣ ምታግዘው ነገር አለ፣ የባለሙያዎቹ ጥረት አለ። ሪሞት የሆኑ ኤሪያዎች አሉ። እነዚህ እነዚህን ባጭር ጊዜም ቢሆን አገልግሎት ለመስጠት የሚደረገው ጥረት እንትን ነው፣ ሚቹዋል ነው። እኔ ብቻ እውቀት እድል አግኝቼ አይደለም መጣው፣ እኔም ደግሞ ሰጥቼ መጣው ነገር አለ። ብዙ ስራዎች በአለም ላይ የሚሰሩት በእንደዚህ አይነት ስራ ብሔራዊ አገልግሎት ወይም ናሽናል ሰርቪስ ስኪም በሚባለው ነው። አሜሪካ፣ የኢንዲያን፣ የኮሪያን ሌሎች ሀገሮችን ብንወስድ እንደዚህ አይነት ብሔራዊ አገልግሎቶች ቮለንቲር ሆኖ ስራዎችን የመስራት ለምሳሌ በኢትዮጵያ ኮንቴክስት ደግሞ መምህራን እጥረት ባለባቸው አካባቢ እነኚህን ተማሪዎች በመጠቀም ያንን ጋፕ መሸፈን ይቻላልና በደንብ ከተሰራበት አንደኛ ለተማሪዎቹም የክሪቲካል ቲንኪንጋቸውን አብሮ የመኖርን የማገልገልን ስሜት ይፈጥርባቸዋል። የዩኒቨርሲቲ ተማሪዎች ከአካዳሚክ እውቀት በዘለለ የተግባር ልምምድ የሚቀስሙበትን እድል ለማግኘት ያስችላቸዋል። ከዚህም ባሻገር በብዝሃ ባህል የታደለችውን ኢትዮጵያን ይበልጥ ለማወቅ በር ከፋች እንደሚሆንም ታምኑበታል። ትልቁ ነገር ምንድን ነው? ተማሪዎች ከአካባቢያቸው ወጥተው ኢትዮጵያ ምን እንደምትመስል የማየት እድል ያገኛሉ። በተጨማሪም ደግሞ አንዱ የሌላኛውን ቋንቋ፣ የሌላኛውን ባህል፣ የሌላኛውን የኑሮ ዘይቤ ለማወቅ ይረዳቸዋል። ስለዚህ ይሄ አንድነትን ያጠናክራል የሚል እምነት አለ። የትምህርት ጥራት ስብራት ስንል አንዱ ቲዮሪ ነው አስተምረን የምናስመርቃቸው በብዛት። ይሄ ደግሞ የሆነው አንደኛ ብዙ ተማሪ ከማስመረቅ አንጻር ብዙ ዩኒቨርሲቲዎችም ተስፋፉ። ነገር ግን ይሄ ተግባር ተኮር የሆነ ትምህርት የማስተማር እድልን ትንሽ አመንምኖብናል። እና ይሄ ደግሞ ተግባራዊ የሆነ ስራን እንዲሰሩ የተማሩትን ትምህርት ወደ ተግባር እንዲቀይሩ የሚያደርጋቸው ስለሆነ የትምህርት ጥራት ላይ ትልቅ የሆነ እመርታ ነው ምኖረው። መመሪያው ወጣት የዩኒቨርስቲ ተመራቂዎች በተለያዩ የሀገሪቱ ክፍል የሚገኘውን ማህበረሰብ እንዲያገለግሉ ከማስቻል ባሻገር በስነ ምግባር የታነጸ ትውልድ ለመቅረጽ ያግዛል። በረቂቅ መመሪያው ዙሪያ ከሚመለከታቸው አካላት ጋር ውይይት ሲካሄድ የቆየ ሲሆን አስፈላጊው ቅድመ ዝግጅት እንደተጠናቀቀም ተግባራዊ ይደረጋል ተብሏል። ተማሪዎቻችንን በተለይ ወጣቶቻችንን በመልካም ስነ ምግባር ከመቅረጽና ሀገራዊ ሁለንተናዊ የተስተካከለ ስብና እንዲኖራቸው ከማድረግ አንጻር ሚናው የጎላ ነው ተብሎ ይወሰዳል። በሌላም መልኩ ደግሞ በቀጣይ አመታት የሚገጥመንን የመምህራን እጥረት ለመቅረፍ ደግሞ እንደ ጥሩ ስትራቴጂ ተደርጎ ይወሰዳል እና እነዚህን ሁለት ዋና ዋና ምሰሶዎችን ታሳቢ አድርገን ወርክውት እያደረግን ነን ያለ ነው። እንግዲህ በዚህ ዓመት ባይሆንም ከዚህ ዓመት በኋላ የሚተገበር ይመስለኛል። የኢትዮጵያ ዩኒቨርስቲ ሰርቪስ የአገልጋይነት ስሜትን ያዳበረ ብቁ ዜጋ ለማፍራት የሚኖሩ አበርክቶ ከፍተኛ ይሆናል ተብሎ ይጠበቃል።